የፍቅራት ናቂዎች ግን እኔ ግራ የሚገባኝ ነገር እውነት ነው የምላችሁ፣ ቤተሰብ ማለት ነው። በቃ ቅናት እንደዚህ ያደርጋል። አውዝ ብለን ሽጣረጅ መረ በጣም ይደብራል። እውነት እና ቅናትና ምቀኛት ሀገራችን ያጥፋ። እውነት ይህ ቅናት የተወጋ ይሆን እንዴ? የቅናት መንፈስ እንደዚህ ያሰክራል። እውነት ሰካራም እንኳን እንደዚህ አይሰክርም ማለት ነው። እኔ የሚገርመኝ ነገር ትክክለኛ የፍቅር ኦዲንስ ከሆናችሁ ወይም ትክክለኛ የፍቅር አድናቂ ከሆናችሁ ማለት ነው እና ፍቅርን በዚህ ናክል እንድትሆን ለምንድን ነው የምትፈቅዱት? ግን ለምን አሳልፋችሁ ለሰው ትሰጣላችሁ? ምክንያቱም እኛ ማለት አብርሽን ወይም ሞተ ሩታ ሞተች የምትሉ ልጆች ግን ጤነኛ ናችሁ? ወንድም የላችሁም እህት የላችሁም። እናንተ ከቤተሰብ አይደለም የተፈጠራችሁት። ቤተሰብ የሚባል ነገር የላችሁ እንግዲህ እኔ ሳቅ ቤተሰብ የሌለ ሰው ነው እንደዚህ የሚያደርገው ያረገው ቤተሰብም የሌለ ሰው ለሰው ያዝናል ማለት ነው እና በዚህ አጋጣሚ ማለት ነው አብርሽን ጎዳለው ስትሉ እራሳቸው እንዳትጎዱ ከዚህ በፊት አብርሽ ላይፍ ላይ ምን እንዳለ ታውቃላችሁ። ስለ እናት ስለ አባት መዘቅዘቅ እንኳን የእኛ ልጆች ሲያወሩ ምንም አይነት ነገር አልናገርም። አባቴም ቆመ ነው ሄደው እናቴም ቆማ ምን ነው የምትሄደው እኔም ቆሜ ነው ሄደው ሚስቴም ቆማ ነው የምትሄደው ምንም ነገራችን የተነካ የለም። ግን የሚዘቀዝቅ ሰው ለራሱ ነው እና ክፉ ነገር የሚ ሰራው የሰራው ለራሱ ዞሮ ነው ብሏል። አብርሽ ይደንቀዋል ብላችሁ ነው ወይስ አብርሽ ይጎዳል ብላችሁ ነው ወይስ ሩታ ትጎዳለች ብላችሁ ነው? ግን የእኛ ልጆች እኮ ነብር ናቸው። እውነቴ ነው ብላችሁ እናንተ አንድ ወይም ለአብርሽ ለሩታ የሆነ ነገር ብታደረጉ እነሱ ጥፍ አድርገው ነው ለፍቅር የሚዘቀዙቋትና ለፍቅር የሌላት ነገር የሚሰጣት። ግን ያንን ለመሆን እናንተ መጀመሪያ ለምን ጥሩ አትሆኑ? ለምን መልካም ነገር አትመኙም? አብርሽ ዛሬ ማይሞትም ነገ ማይሞትም። ለአብርሽ ምኝ ሞትን የተመኘ እውነቴ ነው ብላችሁ ከልቤ ነው ብላችሁ ዛሬ ነገ ሳይል ማለት ነው ለራሱ ያድርገው ማለት ነው። እንደዚህ ደግሞ ለምን አልሽ አትበሉኝ፣ ምክንያቱም አብርሽ እንዲነከብን አንፈልግም። አብርሽ የብቻው ሰርቶ የሚያድር ልጅ አይደለም። ለብቻው ሰርቶ ቤቱን የሚያስገባ ባንክ የሚያስቀምጥ ልጅ አይደለም። ለሁላችንም የሚሉር ልጅ ነው። ለወጣት የሚሉር ልጅ ነው። ስንት ወጣት አሳድጓል አብርሽ ማለት አሰላሙ አለይኩም ወራህመቱላሂ ወበረካቱ፣ ውድ ቤተሰቦቼ፣ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ብዙ ተረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰቡ ነው እና አንዳንድ ሰው እውነቴ ነው የምላችሁ ዝም እላለሁ እንኳን ብትሉ ለግድ እያናገራችኋል ማለት ነው። አብርሽን ምንም ነገር እንዲነካው አንፈልግም። ነገም ቢሆን ዛሬ መሆን አብርሽ አላህ ይጠብቅህ፣ የኔ ወንድም፣ የኔ ጀግና፣ የኔ ጠን በለል ወንድም ማለት ነው። ማን እንዳንተ ማለት ነው። አብርሽ እኮ ስንት ሰው አሳድጓል። አብርሽ የበላውን እያሳየ የጠጣውን እያሳየ የለበሰ የለበሰውን እያሳየው ማለት ነው። ማን አለ እንደ አብርሽ ጀግና ማለት ነው። አብርሽ እኮ ቋጣሪ አይደለም። ሰው ያይብኛል ወደኋላ የሚባል ነገር ነገር እኮ የለም። እኛ በአብርሽ ስንት ነገር ተምነራል ማለት ነው እና ማንም ቅንቅናም ዛሬ ሞተ ብል ብትሉ ማናችሁ አይሰማችሁም። ፈጣሪ ደግሞ አላህ ደግሞ ለእናንተ አያድርግላችሁ ማለት ነው። ዞሮ ዘውራሮ ማለት ነው ይሄ ነገር። በአብርሽ የሰራውት ግፍ ነው በሩታ የሰራውት ግፍ ነው እንድትሉ በራሳችሁ ያደርስባችሁ ማለት ነው። ሌላ ነገር ምንም ምለውም ነገር ምናገረው ነገር የለም። ምክንያቱ ይሄ ነገር ራሳችሁ ፈልጋችሁ ስላደርጋችሁት ራሳችሁ አምጥታችሁ መዘዝ ስለምታወሩ እኛም ደግሞ ከእናንተ ተከትለን ማውራታችን አይቀርም ማለት ነው። ግን ከዚህ ሁሉ ማለት አንድ ነገር ልንገራችሁ አብርሽ ለፍቅር ማለት አሳደጋት፣ ጥሩ ቦታ ደረሳት፣ ከፍ አረጋት። ማንም ዞር ብሎ የማያት የነበረው ደግሞ ታየች፣ ዘና ፈታ አረጋት። በቃ ሲቀጥል አብርሽና ፍቅር እኮ ተስማምተው ነው ስራ የሚሰሩት፣ ተስማምተው እኮ ነው ድራማ የሰሩት እንጂ እኮ ሲጀመር ከመጀመሪያን ደግሞ ፍቅር የአብርሽ ፍቅረኛ አይደለችም። ወዳችሁም ጠላችሁ ማለት ነው የመጀመሪያም የመጨረሻ ሩታ ናት ማለት ነው። ከሩታው እንደዚህ ስለሆኑ በቃ እናንተ ቆይ በወንድማችሁ ትቀናላችሁ ማለት እኮ ነው። እውነቴ ነው ምላችሁ። እንግዲህ አብርሽ ማለት የህዝብ ወንድም ነው። የህዝብ ልጅ ነው። ህዝብን የሚያሳድቅ ወጣት ነው። እና ወንድማችሁ በማግባቱ ወንድማችሁ ደስተኛ በመሆን የሚቀና ሰው አለ? እኔ በጣም ነው የሚገርመኝ። እንዴ! ምን አይነት ዘመን ና ያለ ነው? ቤተሰቦች ሰው በወንድሙ የሚቀና ማለት ነው። አብርሽ ከኛ ከወንድማችን በምን ይለያል? ከወንድም በላይ እኮ ነው አብርሽ። ከወንድም በላይ እኮ ደግ ነው አብርሽ። ለህዝብ ደግ እኮ ነው። ስንት ወጣት ነው የሚሰራው በአብርሽ? እንዴ፣ አበሻ እኮ በቃ ምስጋና የለውም። እውነት እና የፍቅር አድናቂዎች ማለት ነው። ዞራችሁን የአብርሽን እጅ አትብሉ። እንዲህ በጊዜው ጀግና አንተ፣ አንበሳ አንተ፣ ጎበዝ አንተ፣ ጠንካራ አብርሽ፣ ያለ አንተ መቼ ነው የምትመጣው? መቼ ነው ቪዲዮ የምትለቀው? የምትሉስ ሁልሽ ዛሬ ማለት ነው። ዞራችሁ አብርሽ ሞቷል ብላችሁ ፈቶውን የምትዘቅዘቃችሁ የምትሳደቡ ልጆች ጤነኛ አይደላችሁም። ግን ጤና የሚባል ነገር የላችሁም። ረብስምላ ጤናችሁን ያሳጣችሁ አሁንማ በጣም ነው በጣም ነው የምታስጠሉት። ወይም ከመጀመሪያ ምን ይመጣብኛል በማደንቃት በመወዳት ልጅ ላይ አልደራደራችሁም ብላችሁ ከመናገር ወደ ኋላ አትሉም። ራሳችሁ በራሳችሁ እጅ ጀግና እያላችሁ አንበሳ እያላችሁ ለዝሙት ያን ሁሉ እየጨፈራችሁ የነበረ አሁን ዛሬ ምን ልው ነው የምትሉት? እረ በጣም ያስጠላል። በወንድም ላይ ቅናት በጣም ይደብራል። አብርሽ ግን ቀናችሁበትን፣ ወረዳችሁን፣ ወጣችሁ ማለት ነው። የማይሰበር የማይበገር ማይቀዘቅዘው ማይሞቀው ያወጣ ጀግና አብርሽ ነው ማለት ነው። ማንም ማንም ይመሰክርለታል አብርሽ ማለት ነው። አይደለም እኔ፣ ህዝቡ ይመሰክርለታል። እንደ አብርሽ ጀግና ወንድ የለም ማለት ነው። እና አብርሽ ታደሰን ሰብራለሁ ስትሉ እራሳችሁን እንዳትሰብሩ ማለት ነው። ምን ነው እናንተ እኮ ለልጃችሁ እኮ ከሚስቱ እኩል አድርጎ እንኮነ የሩታና የፍቅር ሰብስክራይብ እስከ ሁለት መቶ ሺ ያስገቡልኝና እኔ እኔ ነኝ ማከብርላት ብሎ ኦዲንሶችን የሚለምነው አብርሽ ማለት ነው። እናንተ ግን ምን አይነት ምስጋና ነው የሚወድባችሁ? ምን አይነት ነገር ነው የሚወድላችሁ? እናንተማ ምንም ነገር አይወድባችሁም። ለምን እንደሆነ ታውቃላችሁ? እራሳችሁ ቆሻሻ ስለሆናችሁ፣ እራሳችሁ አስተሳሰባችሁ የወረደ ስለሆነ ማለት ነው እንጂ በአብርሽ ይህንን አክል እኔ እንጃ አሁዝ ብላ አንቺ እህት ያለው ሰው እንደዚህ አይሆንም፣ ወንድም ያለው እንደዚህ አይሁንም። ለማንኛውም መልካምነት ለራስ ነው። እንኳን አብረሽ ቢበድላችሁ፣ መጥፎ ነገር ቢሰርባችሁ እናንተ መልካም ሆኖ ተገኙ። እሱንም ለማን ስትሉ ለፍቅር።